ሰላም አለይኩም አረቱላ በርካቱ። በዛሬ ደረሳችን የምንመለከተው ካፍ እንዲሁም ደግሞ ላም እንዴት ተደርጎ እንደሚሰሩ እንመለከታለን። የፊደል መጀመሪያ ላይ ሲሆን ካፊቷ በመጀመሪያ የአሊፍን ቅርጽ ታሰሯታላችሁ፣ ወደዚህ ትመጣላችሁ፣ ከዛ ባ ቅርጽ ትሰራላችሁ፣ ከዚህ ወደዚህ አሊፍ ትመጣላችሁ፣ ከዚህ ወደዚህ የባ ቅርጽ ትሰራላችሁ። ኸይረን እንዴት አረግና ትሰራላችሁ። ካፍ ሌጣ ሆና ስትመጣ ቅርጿ ይህንን ይመስላል። እና እዝችኛዋን በደንብ አድርጋችሁ ተከታተሉኝ። ዝች ጋር ይሄኛውን ከርቭ እንደዚህ ብንሰራ ከዚህ ከርቭ ከዚህ በታች ከዚህ በላይ በጣም ሳንርቅ እዚሁ ላይ ምን እናደርጋለን? እችኛዋን ቅርጽ እንሰራታለን። ልክ ሀምዛ የሚመስል ቅርጽ እንሰራለን። ከአፍ ሌጣ ሆና ስትመጣ ይህንን አይነት መልክ ይኖራታል። አንዳንድ ጊዜ ይህንን አቻ ነው ከማን ከማንጋ እንደዚህ አድርገን ብንሰራው ምንም ችግር አይኖረውም ማለት ነው። ይሄኛው ግን ተመራጭ የሆነ አሰራር ነው። መርሓባ። የፊደል መጀመሪያ ላይ ሲሆን ካፍ ምን አይነት ቅርጽ ይኖረዋል ከተባለ፣ ዳል እንደሰራችሁት፣ ዳል ተምረናል። አንደኛ ወደዚህ መጣን፣ ከርቭ አደረግንና ወደዚህ ነበር የመጣን አደለ። እነዚህን ቅደም ተከተል ተጠብቁና ዳል ላይ ሲሆን ብቻ ይሄኛውን ወደ ላይ ታደርጋላችሁ ማለት ነው። ስለዚህ የፊደል መጀመሪያ ላይ ሲሆን ይሄንን አይነት ቅርጽ ይኖረዋል። ሁለተኛ የፊደል መካከል ላይ ሲሆንም ልክ ዳል የፊደል መካከል ላይ ሲሆን የነበረውን አይነት ቅርጽ ስትራክቸር ትሰራላችሁ። እንዴት ነበር ያደረጋችሁት? ከዚህ ከቀኝ ወደ ግራ መጣችሁ፣ ከዛ ወደላይ ወጣችሁ፣ ከዛ ተመለሳችሁ የተወሰነ ያክል፣ ከዛ በኋላ አጠፋችሁት እና ወደዚህ ነበር የሰራችሁት። እንዲ እንዲህ ካደረጋችሁ በኋላ እዚችጋ ትጨምራላችሁ። ስለዚህ ዳል የገባው ሰው ካፍ ለመስራት አይቸገርም ማለት ነው። የፊደል መጨረሻ ላይ ስትሆን ሙንፋሲል ሲሆን ይሄ ነው፣ ጥቃይ መጻፍ አይጠበቅብኝም። ሙተሲል ደግሞ ሲሆን ያለውን ቅርጽ እንመለከታለን። አሁንም ከዚህ ወደዚህ እንመጣለን ከዛ ዝች ጋ የሰራችሁትን ካፊቷን ነው የምትሰሩት። እንዴት አድርጋችሁ አሊፉን ታወርዳላችሁ። ከዛ ያው ባ ትሰራላችሁ። ዝችጋ ችግ በ ታያችሁ ከሆነ እዚጋ በ እዚጋ ምናለ አሊፍ ከዚጋ ደግሞ ኢትሳል የሚያደርገው የሆነ ቃል ኸይረን በነዚህ መካከል ፊደል ላይ ማን ታስገባላችሁ? ካፏን፣ ቅርጿን እችን ትሰራላችሁ ማለት ነው። እችን ነግራችኋለሁኝ። በእንደዚህ አይነት መልክ ብታደርጉትም ምንም ችግር የለውም። መርሐባ ይህን እንስሰሩ ከሌላ የኸጥ ሂደት ጋር ምንም አይነት መመሳሰል ነገር አይገጥመውም። ለምሳሌ ከፊቷ በኸጥ ይህ ነስኸ ነው። ኸጡ ሪቃ በሚሆንበት ሰዓት ምንም አይነት ችግር አይፈጥርም። እንዴት ሲባል ለምሳሌ እንዴት አድርጋችሁ ለምሰሩት አሊፍን ታመጡና ወደዚህ ትሄዳላችሁ። ከዛ ቀጥታ አድርጉና እዚ ጋ እዚ ጋ ደግሞ ዳል ትሰራላችሁ። ይሄኛው በኸጥ አርቃ ካፍ የሚሰራበት ሂደት ይሄ ነው። ስለ ላም ደግሞ እንመለከታለን ማለት ነው። ስለዚህ ካፍ ይሄ ሞንፋሲል ስትሆን፣ ይሄ ኢብትዳእያ ስትሆን፣ እቺ ወሰጥ ስትሆን፣ እቺ ደግሞ አኼር ላይ ሆነ ሙተሲል ስትሆን ማለት ነው። አሁን ደግሞ ላምን እንመለከታለን። ላምም ተመሳሳይ ነው። አሊፍ ትሰራላችሁ በመጀመሪያ ይታያችሁ ከሆነ አሊፍ ትሰራላችሁ መጀመሪያ። ከዛ ወደዚህ ከዚህ ጋር ያለውን ፊደል ስለሚቀበል ይሄ እግር ትሰራላችሁ አሊፍ ትሰራላችሁ። አሊፍ ሲሰሩ ነግራችኋለሁ። ከላይ ወፍሮ ከታች ቀጥኖ ቅርጽ ነው የምትሰሩት። ሁለተኛ ላምን ሲሰሩ ይሄው ከዚህ ትመጣላችሁ። ከዛ አሊፊቷን ትሰራላችሁ ማለት ነው። ከዛ ከዚህ ጋር ከሁለቱም አቅጣጫ መገናኘት ስላለበት እንደዚ አይነት ቅርጽ ትሰራላችሁ። ከዚህ የሚመጣው ፊደል ሲደመር ከዚህ ጋር አሊፍ የምታመጡትና ይሄ ማለት ነው የላም ቅርጽ። ከዚህም ከዚህም ይቀበላል ማለት ነው። ላም የፊደል መጨረሻ ላይ ሲሆን ባህሪዋ ምንድን ነው ብለን ስንል በመጀመሪያ መስመር ላስመርላችሁ። ይሄ መስመር ቢሆን ላምን ስሩ ቢባል እንዴት አድርጋችሁ ነው የምትሰሩት? አሊፍ እና ባን መደመር ነው። አሊፍ ስሰሩ ወደ ታች ታወርዳላችሁ፣ ከዛ ከዚህ ጋር ደግሞ ባን ትሰራላችሁ ማለት ነው። ይቺ ምን ትባላለች? ላም። ስለዚህ ይኸው አሊፍን ሰራሁኝ መጀመሪያ፣ ከዛ ወደዚህ መጥቼ ባ ሰራሁኝ? ከመስመር በታች ነው እግሯ የምትሰሩት ማለት ነው። ነገር ግን ሙተሲል ከሆነች እችን ትጨምራላችሁ። ሙንፈሲል ከሆነች ደግሞ እች አታስፈልግም ማለት ነው። ማለትም ከዚህ ጋር የሚቀጠልባት ካለ ታ ታስከባላችሁ። የሚቀጠልባት ካሌለ ግን ለብቻዋ ትሰራላችሁ። ለብቻዋ ደግሜ ትሰራላችሁ። አሊፍ አሊፍም መጀመሪያ ትሰራላችሁ። ከዛ ደግሞ በስሰሩ እንደነበረው ቅርጽ ትሰራላችሁ ማለት ነው። ስለዚህ ላም እንደዚች አይነት ቅርጽ ይኖራታል ማለት ነው። ረን ስለዚህ ካፍና እንዲሁም ደግሞ ለአምን ተመልክተናል። እናንተም እንታደረጋላችሁ ንን ሰባት ጊዜ ይህንንም ሰባት ጊዜ ሰባት ሰባትሰሰባት ታርጋችሁ ትሰራላችሁ። ይም ሰምሰ ይሄም ሰባት አርጋችሁ ትልመመዳላችሁ። መጨረሻ ላይ ማንቂያ ነገር የምሰጣችሁ መልክት ምንድን ነው? ከአሁን ባላ የሚቀሩን ቃላቶች ማክሰኞና ሮብ እንጨርሳችኋለን እስከያ ድረስ ያሉትን ሐሙስ ለት ፈተና ይኖራል ማለት ነው። ስለ ፈተናው በሰዓቱ እናወራለን እንሻላህ። እስከዛ ጊዜ ድረስ ግን የቤት ስራችሁን ትሰራላችሁ። ያልገባችሁን ካለ ትጠይቁኛላችሁ። በተረፈ ይህንን ይመስላል። ወላሁ ተዓላ አለም። አሰላሙ አለይኩም ወራህመቱላ ወበረካቱ።